ይሻሉ በቃ ያው የሚገራ በሁለት ነው የሚባዛው በሁለት ነው። ያለውን ጋቢ ሂድ አንጣ፣ ያለውን ጋቢ ሂድ አንጣ እና ሶፍት አርጌ ተቀጣልኝ። በእናትህ አብዲሻ ትሪፕሊ ነግዱ። ሶፍትም የለኝም ጌታ ምስክሬ፣ ሶፍት የለኝም። ዝም ብዬ ልተኛልህ ነጭ እንትን ለብሼ፣ ነጭ ባል ልብሳለሁ። አዎ ሂድ ሂድ፣ በቃ ሂድ ሂድ። ቢቱ የእኔ አባት በጣም ነው የማመሰግነው። እሺ የእኔ አባት ሚላዬ አንቺ ያራዳል ሪል ዱነክ ጋይስ ዋን ዋን ፍላው ጋይስ ፍላው ሪዶ ኮቶኩ ዝቅ አድርገው ዝቅ አድርገው እና የእንጉርጉሯን አንከፈተልንሻ ሶስት ሰው አንዳንድ አበባ ሶስት ሰው አንዳንድ አበባ ሚላዬ ክሉድዬ የእኔ አባት አንድ ሰው አንድ ሰው አንድ ሰው አቦ ምን አባቴ ላድርጋችሁ። ሳምርዬ የእኔና ቢቱ ጉስትዬ ዛሬ ቀንድ ነው የማስፈቅደው፣ በሶስት ነው የሚባዛው። እሺ

መጡ፣ መጡ፣ መጡ። አሁን ፋሚሊያ ነው ፋሚሊያ

ታኛና ዘፈኑ ክፈትልኝ እሺ፣ ባንተ ዘፈኑ ክፈትልኝ። የ የሐዘኑ ዊ ሀቭ ቱ ዊን ክፈትልኝ። ምን ብዬ ነው የሐዘኑ ሙዚቃ? የሐዘኑ ዳሩ ምንድነው? ወይ ደግሞ ሌላ የለቅሶ ቶለበ። ከዛ አንዲት ነገር አትተነፍስም። ደብል በሁለት ነው፣ በሁለት በሁለት ነው የሚባዘው። ምንድን ነው የሚባለው

አረ ቤተሰብ አለው ጋይስ ትሪፕል ትሪፕል ፋሚሊ አረ አቤል እንገዙት ፋሚሊ አረቤ አዳቡ ጋይስ አቤ ላይ ነበር በጣም ነው ሙሉ